በአፍሪካ ልጆች ለመጀመሪያ ጊዜ በዓለም አቀፍ መቁጠሪያ ጸሎት መሳተፋቸው ተገለጸ። በአንድ ሚሊዮን ልጆች መቁጠሪያ ጸሎት ዓለም አቀፍ መርሐ ግብር ላይ በአፍሪካ በርካታ ሀገራት የሚገኙ ልጆች ለመጀመሪያ ጊዜ መሳተፋቸው ተገለጸ። በጸሎት መርሐ ግብሩ ግጭት ካለባቸው የአፍሪካ ሀገራትም ልጆች ተሳታፊዎች መሆናቸው ተገልጿል። ይኸው ዓለም አቀፍ የመቁጠሪያ ጸሎት መርሐ ግብር ቸርችኒድ በተባለው በካቶሊክ ጳጳሳዊ ተራድኦ ተቋም አስተባባሪነት የተደረገ መሆኑን ተገልጿል። ቸርች ኒድ ባወጣው መረጃ ከ111 አገራት ወደ 500 ሺህ የሚጠጉ ልጆች ለዚህ ዓለም አቀፍ የመቁጠሪያ ጸሎት መርሐ ግብር በድረገጽ አማካኝነት መመዝገባቸውን አመላክቷል። ቅዱስ ፓድሪ ፒዮ ህጻናት በጸሎት ዓለምን ይቀይራሉ የሚለውን ራዕዩን መሠረት በማድረግ የተዘጋጀው የመቁጠሪያ ጸሎት መርሃ ግብር በዓለም አቀፍ ደረጃ መከናወን የጀመረው በፈረንጆቹ 2005 በቬንዙዌላ ካራካስ መሆኑ ይታወሳል። በዘንድሮ ዓለም አቀፍ የመቁጠሪያ ጸሎት መርሃ ግብር ከፖላንድ 86000 ህጻናት በመሳተፍ ቀዳሚዋ ሀገር ስትሆን፣ ብራዚል 50000 የሚሆኑ ህጻናትን በማሳተፍ ትከተላለች። ከአፍሪካ ሞዛምቢክና ናይጄሪያ ሲሳተፉ፣ የዓለም አቀፍ መቁጠሪያ ጸሎት አስተባባሪ ቸርች ኒድ እንደ ላይብሪያና አልጄሪያ ያሉ ሀገራትም ተሳታፊዎች መሆናቸው የጸሎት መርሃ ግብሩን ተደራሽነት ያሳያል ማለቱን ካቶሊክ ኒውስ ኤጀንሲ ዘግቧል።